ሰላም እንዴት ናችሁ? ዛሬ ስልክን እንደ ማይክ እንዴት መጠቀም እንደምንችል አሳያችኋለሁ። የመጀመሪያው የሚሆነው ሁለት ስልክ ያስፈልገናል። አንደኛው ቪዲዮ የሚቀርጽ ነው። ሁለተኛው ደግሞ ድምፅን ሪከርድ ማድረግ የሚችል ስልክ መሆን አለበት። ስለዚህ እነዚህን ሁለት ስልኮች አመቻችተን ካስቀመጥን በኋላ እኩል ወይም ደግሞ ተመሳሳይ በሆነ ሰዓት ውስጥ ሪከርዲንጉን እናስጀምረዋለሁ። ሳውንድ ሪከርዱንም ቪዲዮ ሪከርዱንም እኩል በሆነ ሰዓት እንዲጀምር እናደርገውና ከዚያ በኋላ ሪከርድ አድርገን ከጨረስን በኋላ እነዚህን ሁለት ሪከርድ የተደረጉ ነገሮችን ወደ ካፕከት እንወስዳቸዋለን። ከዛ እንዴት አድርገን የዚህኛውን የስልኩን ማይክ እንደ ማይክ መጠቀም እንደምንችል ካፕከት ላይ እናያለን ማለት ነው ወደዛው ስለዚህ ካፕከት አስገብተን ኤዲት ማድረግ እንጀምራለን። መጀመሪያ ቪዲዮን አስገባለሁ። ከዛ በኋላ ሁለተኛ ላይ ሳውንድ አስገባለሁ። ስለዚህ ሳውንዱን እና ቪዲዮውን ካስገባው በኋላ ሁለቱ ድምጾች እኩል መሄዳቸውን ቼክ ለማድረግ ቴስት። ሰላም እንዴት ናችሁ? ሰላም። ስለዚህ እኩል አይደሉም። ስለዚህ እኩል ስላልሆኑ የዚኛው የድምጽ ሪከርድ ትንሽ ዘገት ብሎ ስለጀመረ እሱኛውን ድምጽ እና አስተካክለዋለሁ ማለት ነው። ተወሰነ ከሄደ በኋላ ስፕሊት አደርገውና ከዛ ይችኛዋ ክፍቱ ቦታዋን ዲሌት አደርጋት ና ይሄኛውን ድምጽ ወደ ኋላ ድረግ አድርገውና ኮድ እንዲጀምር አድርገዋል። እስኪ አሁን ደግሞ ቼክ እናድርገው። ድምጽ ሰላም እንዴት ናችሁ ዛሬ ስልክን በመጠቀም ስለዚህ ሁለቱ ድምጾች አላይን ያደረጉ ይመስላሉ። ስለዚህ የቪዲዮውን ድምጽ ሚዩት አድርገውና አሁንም ለሁለተኛ ጊዜ እስኪ ደግመነ ሰላም እንዴት ናችሁ ዛሬ ስልክን ስለዚህ ይሄኛው ትክክለኛ አላይን ያደረገው የዛኛውን ድምጽ ይዟል ማለት ነው። እዚህኛው መጨረሻ ላይ ያለውን የሚያለውን ኢንዲንጉን ብናየው የተሻለ ግጥም ብሏል። ስለዚህ ከዚህ በኋላ ይህችኛዋን ቪዲዮ ኤክስፖርት ማድረግ ነው ማለት ነው።